ጋይስ እንዴት አያችሁ? ሩታዬ ደግሞ ማን ምን አለች መሰላችሁ? ዛሬ ማለት ነው ቤተሰብ ጋ አለደች። መቼም አትሄድም ቤተሰብ ጋ። በምን ድፍረት ነው ቤተሰብ ጋ የምትሄዱ? እንደዚህ ቤተሰቧን በሚዲያ ሰድባ ብለን ቪዲዮስ እንስራ ማለት ነው። እሷ ደግሞ ምን አረገች? ቤተሰብ እናትና አባት ብቻ አይደለም አጎት ዘመድ አለ አለች ጋይስ። ሰላም ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? እኔ ያለው እግዚአብሔር ይመስገን። ሰላማችሁ ብዜት ትበልልኝ። ለቤት አዲስ ከሆናችሁ ላይክ፣ ሰብስክራብ ማድረጋችሁ እንዳትረሱ። ወዳችኋለሁ። ወይ ላይክ እና ሰብስክራብ ምታደረጉልኝ ከልብ አመሰግናለሁ። ጋይዝ እና እኔ የምላችሁ ማለት ነው ሩታኛ ምን እናርጋችሁሽ? ያው ምን እናርግሽ? ምን እንርዳሽ? ትዳርሽ መያዝ አለብሽ። አንቺ ነሽ ብታውቂ ማለት ነው እውነት እውነተኛ ትዳር ካላችሁ ትዳርሽ ከካሜራ ጀርባ ሆነሽ ከምትለፈልፊ ሚዲያ ላይ ወጥተሽ ማለት ነው፣ እኛ ምን እናርግሽ፣ ምን እናርግሽ። ዛሬ በኮሜንት የሚያጨበጭብልሽ የኔ ጀግና በርቺ፣ ቀጥ የምልሽ ማለት ነው። መቼ የሚወጥሽ አይኖርም። ለዚህ ከሆነ አንዳንድ ሰው የሚሸወደው ጋይስ፣ ለዚህ ነው ገባችሁ። ለዚህ ነው የሚሸወደው ብዙ ሰው ማለት ነው። ደጋፊ ያለን ብሎ ይኮራሉ፣ ግን እግዚአብሔር ነው የሚበልጠው ጋይስ። ዛሬ ማንም ያጨበጭብልሻል ነገ ብትወርቂ ግን ማንም አያነሳሽም። እዛ ያሉት ባልሽ አብረሽ ሌላ ሌላ ማለት ነው ገባችሁ አይደለ። በተረፈ ግን ትዳራችሁ እንዴት መያዝ እንደሌለባ እንዳለባችሁ እንኳን ሳታውቁ ነው ትዳር ውስጥ የገባችሁ ለምን ሆይ ሆል ስለተባላችሁ ነው። ሌላ ትርጉም የለውም ገባችሁ። እሱም የፎክርብኝ ነው በፎክሩ አይሆንም ምናምን አንቺም የፎክርሽ እኮ ነው ይኸው ዛሬ ደግሞ በቀደም ደግሞ ቤተሰብ ጋር ልኩም ቤተሰብ ማጨናነቅ አልፈልኩም ብልሽ ከአንድ በትሽ ተናገርሽ ዛሬ ደግሞ ቤተሰብ እናትና አባት ብቻ አይደለም አላለችም? አጎት ምናምን ምናምን ይኖራል አረ ጌታው አቤት አታዋርደን ግን ለምንድነው ግን ሁለት አፍ የምታወሩት ማለት ነው የምታወሩ እኮ አታውቁም ጋይስ አረ ተውት ከዚህ እኮ መማር ትችላላችሁ ማለት በቀደም ቤተሰብ ጋር ነው የሚሄደው ብላ እሪ ብላ አይደች ሄዳሉ ይመሽብኛል ብላ አስቡት። ምን አል እንደ ዋሸቻቸው ማለት ነው። ይመሽብኛል አሻፈረኝ፣ ያዙን ሊቀቁኝ ቢንና ማን ነው አቤል ማለት ነው። ያዙን ሊቀቁ ስትል ነበር። ኦኬ በነጋ ተመጣች፣ አልመጣም በጭራሽ እስከምወልድ አልመጣም ብላ ማለት ነው። የማይመስል ነገር በምን ልትኖር በምን በምን ልትተዳደር በምን ቤት ግራ ልትከፍል አረጌታኔ ግን ሰው እንዲሁም የምታስመስ ያንቺነሽ፣ ሩታ ወይኔ፣ ብዙ ጊዜ አይሻለሁ። የምታስመስ ያንቺነሽ አብረሽ እንዲሁም አስመሰልም ባይ ሰው አስመሰልም። የእውነት እንዲሁም እሱ ይናገራል። በውዱ አይዝም። ስለዚህ አልሄድ ሄዳለሁ አለች። ከዛ ደግሞ በነጋታ አልሄድኩም አለች። ዛሬ ደግሞ እኛ ብዙ ጊዜ ስናወራ፣ ዛሬ ደግሞ አጎቴ ምናምን ምናምን አለች። አቤት እና ለማንኛውም ትዳርሽ መምራት ያለብሽ አንቺ ነሽ። እኔ ቆንጆ እልግ ባትገባቢ አሪፍ ነው። ስለዚህ ቤታችሁ ሁለታችሁ ተነጋግራችሁ ነው። ከሜራ ለመጮ ምን አስፈለገ? እኛ ምን እናርጋችሁ? ያስጨነቃችሁ እኮ በፊት ነበረ የምጨነቅላችሁ። አሁን ምንም አይመስልኝም። ምንም ምንም ምንም በቃ ይቃቃ የተጫወቱ ነው የሚመስለኝ። ነገ ደግሞ ልብስ ስትወስድ ማለት ነው። በአብርሽ ቤት ይመጣሉ፣ ይመኑኝ በአብረሽ ቤት ወይም ደግሞ በራሷ ቤት ይመኑ። ልብስ ስትወስድ ገባቸው አይደለ? ይቃቃ ማለት ነው። ቤተሰብ ባለፈው ባለፈው ቤተሰብ ታይ ስልሽ አገባችሁ መላልሽም እንዴት ነው? ዛሬ ከቤተሰብ ጋር ተነጋግራለሁ ማይመስል። አረ ወይኔ ሰው ግን ሲያስመስል ሲያስጠላ እውነት